ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ሰዎች የክራውን እንዲሁም ደግሞ የቬኒር ትሪትመንት ወይም ደግሞ በጥርስ ህክምናው ጥርስን መሸፈን ወይም ደግሞ ጥርስ ላይ የሚለጠፉ የተለያዩ የአርቲፊሻል ጥርስ አይነቶች ልዩነታቸው፣ በተጨማሪም ደግሞ ሰዎች የትኞቹን በየትኛው ሁኔታ ላይ ሆነው መምረጥ ይኖራባቸዋል የሚለውን በዚህ ዝግጅት እነግራቸዋለሁ። በጣም ብዙ ሰዎች የክራውን እንዲሁም ደግሞ ቬኒር ሲባል በጥርስ ሕክምና ዙሪያ ይሰማሉ። ለመለየት በጣም አስቸጋሪ ሳብጀክቶች ናቸው። ብዙ ጊዜ በተለይ ቬኒርን ሰዎች ለመጠቀም ሲሞክሩ ወይም ደግሞ ሲፈልጉ ብዙ አማራጮች አሉ። ለምሳሌ እንደ ኮምፖዛይት ወይም ደግሞ ዳይሬክት ቬኒር ብለን የምንጠራው ይሄ በክሊኒክ ውስጥ የምንሰራው ሲሆን በአንድ ሰዓት ውስጥ ወይም ደግሞ ከዛ ባነሰ ጊዜ ውስጥ የፊትለፊት ጥርሶችን በመሸፈን ማስዋብ እንዲሁም ደግሞ የቀለም ለውጥ እንዲያገኙ ማድረግ የሚያስችል የሕክምና አማራጭ ነው። እንደዚሁም ደግሞ ዚርኮኒያ፣ ኢማክስ እንዲሁም ደግሞ ፖርስሌን ብለን የምንጠራቸው የቬኒሪንግ አይነቶች አሉ። እነዚህ የቬኒር አይነቶች በላቦራቶሪ ወይም ደግሞ ኢንዳይሬክት ብለን የምንጠራቸው ናቸው። እነዚህ የቬኒር አይነቶች ክሊኒክ ውስጥ የሚሰሩ ሳይሆን አፍን ስካን ካረገን ወይም ደግሞ በካሜራ የሚያስፈልጉትን ዳታዎች ከወሰደን በኋላ ወይም ደግሞ በትራዲሽናል መንገድ ወይም ደግሞ አፋችን ውስጥ የምናስገባው የሚጣበቁ ወይም ደግሞ ጥርሳችን ላይ ተለጥፈው የጥርሳችንን ሞዴል የሚወስዱ ማቴሪያሎችን በመጠቀም እነሱን ጅፕሰም በማድረግ ወይም ደግሞ በጅፕሰም ሞልድ በመስራት የጥርሳችንን ቅርጽ በማዘጋጀት እሱ ላይ የሚሰሩ ፖርስሌን ወይም ደግሞ ዚርኮኒያ ወይም ደግሞ ኢማክስ ቬኒሪንግ አይነቶች ናቸው። እነዚህ የሕክምና አማራጮች በተለይ ቬኒር ብለን የምንጠራቸው የሕክምና አማራጮች መወሰድ ያለባቸው ጊዜ አለ። ሁሉም ታካሚዎች ወይም ደግሞ ሁሉም የጥርስ ችግር ያለባቸው ሰዎች ቬኒር ማድረግ አይችሉም። ቬኒርን ማድረግ የሚችሉ ሰዎች የተለያየ የፍንጭት ወይም ደግሞ የጥርስ ክፍተት ያለባቸው ሰዎች እንደዚሁም ደግሞ ይሄ ክፍተት በአብዛኛው 2.5 ሚሊ ሜትር ወይም ደግሞ ከዛ በታች የሆነ ክፍተት ሲሆን በቬኒር መዘጋት ይችላል። እንደዚሁም ደግሞ መጠነኛ የሆነ የጥርስ መወላገድ ወይም ደግሞ የጥርስ ያቋቋም ችግር ያለባቸው ሰዎች በቬኒር የተወላገደውን ጥርስ ማስተካከል ያስችላል። ነገር ግን በጣም የተወለጋገዱ ወይም ደግሞ ቦታቸውን የሳቱ ጥርሶች ሲሆኑ በቬኒር መስተካከል አይችሉም። እንደዚሁም ደግሞ የጥርስ ቀለም ለውጥ ያላቸው ሰዎች በተለይ በፍሎሮሲስ ወይም ደግሞ በፍሎራይድ የተጠቃ ጥርስ በተለይ በኢትዮጵያ ስምጥ ሸለቆ አካባቢ የሚኖሩ ሰዎች ወይም ደግሞ የዛ አካባቢ ማህበረሰብ በአብዛኛው ውሃ ውስጥ የሚገኘው የፍሎራይድ መጠን በጣም ከፍተኛ ስለሚሆን፣ እንዲሁም ደግሞ የጉድጓድ ውሃ የሚጠቀሙ አካባቢዎች በዚህ ፍሎሮሲስ ወይም ደግሞ የጥርስ መብለዝ ችግር ሊጠቁ ይችላሉ። ይሄ በተለይ እንደዚህ አይነት ኬዝ ያላቸው ሰዎች ሞድሬት ወይም ደግሞ ሲቪር የሆነ ወይም ደግሞ መካከለኛ ወይም ደግሞ ከባድ የሆነ የጥርስ መብለዝ ያለባቸው ሰዎች ይህንን የሕክምና አማራጭ ወይም ደግሞ ቬኒሪንግ መጠቀም ይችላሉ። እዚሁም ደግሞ ወደሚፈልጉት የጥርስ ለውጥ ቀለም በቬኒሪንግ ማምጣት ይቻላል። እንደዚሁም በተለይ መጠነኛ የሆነ የፊትለፊት ጥርስ ስብራት ወይም ደግሞ የተቸረቸፉ ጥርሶች ወይም ደግሞ የተወሰኑ የአነካከስ ለውጥ ወይም ደግሞ ከአነካከስ ለውጥ ጋር ተያይዞ የሚመጡ የጥርስ የአቀማመጥ ችግሮች በቬኒሪንግ መስተካከል ይችላሉ ነገር ግን ከባድ የሆነ የጥርስ መወላገድ እንደዚሁም ደግሞ በተለይ ከፍተኛ የሆነ የጥርስ መቦርቦር ያላቸው ሰዎች፣ የጥርስ ህመም ያላቸው ሰዎች የቬኒር ህክምና ማድረግ አይችሉም። በተለይ ከቬኒር ወይም ደግሞ በቬኒር ጥርሳቸውን ማሸፈን ወይም ደግሞ ማሳመር ማይችሉ ሰዎች የክራውን ህክምና ወይም ደግሞ ጥርሱን ሙሉ ለሙሉ የመሸፈን ህክምና ማግኘት ይችላሉ። የክራውን ህክምና ብለን የምንጠራው አንድ ጥርስ በተለይ በተለያየ ምክንያት ጉዳት ከደረሰበት በኋላ ወይም ደግሞ የመቦርቦር የመሰበር ችግር ከደረሰበት በኋላ ትልልቅ ሙሌቶች ጥርሱ ላይ ካሉ ጥርሱ ሙሌት ወይም ደግሞ ከተሞላ በኋላ ያንን ሙሌት መሸከም የማይችል ጥርስ ከሆነ ክራውን ማድረግ አለበት። እንደዚሁም ደግሞ የጥርስ ስር ህክምና የተደረገላቸውም ጥርሶች ክራውን ማድረግ ይኖርባቸዋል። በተለይ ደግሞ የኋላ ጥርሶች፣ እንደዚሁም ደግሞ ለማኘኪያነት የምንጠቀማቸው ጥርሶች ክራውን ቢደረግላቸው፣ አንደኛ የስር ህክምና ከተደረገላቸው በኋላ ለረጅም ጊዜ የመቆየት አቅም ይኖራቸዋል። ስለዚህ የክራውን ህክምና አገልግሎት ማግኘት ይችላሉ። ስለዚህ አንድ ሰው ወደ ክሊኒክ ሲመጣ በቬኒር መስተካከል የሚችሉ ችግሮችን እንደዚሁም ደግሞ በክራውን መስተካከል የሚችሉ ችግሮችን መለየት አለበት። በተለይ በጣም ብዙዎቻችሁ ወደ ክሊኒክ መታችሁ፣ በተለይ በቀላሉ በብሬስ ህክምና መስተካከል የሚችሉ የጥርስ ክፍተቶችን ወይም ደግሞ ፍንጭቶችን ቬኒር እንዲደረግላችሁ ትጠይቃላችሁ። በነገራችን ላይ የቬኒር ህክምና ጥርስ ሊቀረጽ ወይም ደግሞ ጥርስ የመቀረጽ ሁኔታ ሊኖር ይችላል። በተለይ በአብዛኛው የቬኒር ህክምና ከማድረጋችን በፊት ወይም ደግሞ እነዚህ ተለጣፊ የጥርስ አርቲፊሻሎች ከመደረጋቸው በፊት ጥርስ ይቀረጻል። ስለዚህ ያ ጥርስ ተቀረጸ ማለት ፐርማነንት ወይም ደግሞ ለአንዴና ለመጨረሻ ጊዜ ነው ያንን የምናስቀረጸው። ስለዚህ ጥርስ ከተቀረጸ በኋላ ተመልሶ መስተካከል አይችልም፣ ሁሌም መሸፈን ይኖርበታል። በነገራችን ላይ የቬኒር አገልግሎት ወይም ደግሞ ቬኒር የሚቆየው ከ15 ዓመት ወይም ደግሞ ከ15 እስከ 20 ዓመት ሊሆን ይችላል። እንደ ማቴሪያሉ ልዩነት እንዲሁም ደግሞ የታካሚው አጠቃቀም ወይም ደግሞ የታካሚው አነካከስን ጨምሮ እነዚህ የቬኒር ስራዎች ለ15 ወይም ደግሞ ለ20 ዓመት ሊቆዩ ይችላሉ። ስለዚህ ይህ ሰው ከ15ት ከ20 ዓመት በኋላ እነዚህ ጥርሶች የተለያየ ችግር ቢገጥማቸው ወይም ደግሞ ድጋሚ ማሰራት ቬኒር ቢኖርበት ድጋሚ ማሰራት ወይም ደግሞ ጥርሱን ክፍት አድርጎ ወይም ደግሞ ቬኒሮቹ ተነስተው እንደዚሁ መቀመጥ አይችሉም። ስለዚህ ይህንንም ችግር ወይም ደግሞ ምናልባት ከ15 ከ20 ዓመት በኋላ ጥርሱንም እንደሚያሰራ እርግጠኛ መሆን ያስፈልገዋል። እንደዚህ ካልሆነ በተለይ የፍንጭት ወይም ደግሞ ክፍተት ያላችሁ ሰዎች እንዲሁም ደግሞ የፍንጭታችሁ መጠን በጣም ከፍተኛ ወይም ደግሞ ከሦስት ሚሊ ሜትር በላይ የሆነ ክፍተት ያላችሁ ሰዎች በተቻለ መጠን በብሬስ ህክምና ፍንጭታችሁ ቢዘጋ የተሻለ ነው። እንደዚሁም ደግሞ የብሬስ ህክምና ፐርማነንት ወይም ደግሞ ቋሚ ጉዳት የለውም። እንጤቱ በጣም ከቬኒር የተሻለ ነው። ምክንያቱም በቬኒር ህክምና የምናደርገው የጥርስ ፍንጭት በተለይ የጥርስ ፍንጭቱ በጣም ትልቅ ከሆነ እንደዚሁም ደግሞ ከ2.5 ሚሊ ሜትር በላይ ወይም ደግሞ ከ3 ሚሊ ሜትር በላይ ከሆነ በቀላሉ የቬኒሩ ወይም ደግሞ የተለጠፈው አርቲፊሻል ጥርስ ሊሰበር፣ ሊሰነጠቅ ወይም ደግሞ ጉዳት ሊደርስበት ይችላል። ስለዚህ ቬኒር እንደዚሁ በአጭር ጊዜ ውስጥ መልሳችሁ የምታሰሩት ሁኔታ ወይም ደግሞ የምታሰሩት አይነት ህክምና ስላልሆነ እነዚህን የቬኒር ህክምናዎች ከመምረጣችሁ በፊት ወይም ደግሞ የብሬስ ህክምና ከመምረጣችሁ በፊት ይህንን ማወቅ እጅግ በጣም አስፈላጊ ነው።